ታይፕ 1 ዴም እንግዲህ በባለፈው ቪዲዮ እንዳየነው እንግዲህ ቤታ ሴሎች ዲስትራክሽን ከመሆናቸው የተነሳ አብሶሊት ዴፊሽንሲ ኦፍ ኢንሱሊን አለ ብለናል። ዲዩ ቱ ዚስ ታይፕ 1 ዴም ፔሽንቶችን ፋርማኮሎጂካሊ ትሪት ለማድረግ የምንጠቀመው እንግዲህ ኢንሱሊንን በተለያየ ፎርሙሌሽን ፎርም አድርገን መስጠት ነው፣ ትሪትመንታችን ማለት ነው። በተቃራኒው ታይፕ 2 ዴም ከሆነ ደግሞ ቤታ ሴሎች ፋንክሽናል ናቸው፣ በት ኢንሱሊን ሲንተሲስ ሴክሬሽን፣ እና ኢንሱሊን ሪሴፕተሮች ሴንሲቲቪቲያቸው ዲክሪዝ ስለሆነ ነው ብለናል ዲዩ ታይፕ ቱ ዲም ፔሽንቶችን ፋርማኮሎጂካሊ ትሪት ለማድረግ የሚጠቀማቸው ሜዲኬሽኖች የኢንሱሊን ሲንተሲስ ሴክሬሽን፣ እንዲሁም የኢንሱሊን ሪሴፕተር ሴንሲቲቪቲ ኢንክሪዝ የሚያደርጉ ሜዲኬሽኖችን ነው የምንጠቀሙ። ዜርፎር ታይፕ ቱ ዲም ትሪት ለማድረግ የምንጠቀማቸው ሜዲኬሽኖች ኦራል ሃይፖግላይሴሚክ ኤጀንትስ ይባላሉ። ዛት ሚንስ ኦራሊ አድሚኒስተር የሚደረጉ ግሉኮስ ሪዲዩስ የሚያደርጉ ሜዲኬሽኖች ናቸው። ማለት እነዚህን ኦራል ሃይፖግላይሴሚክ ሜዲኬሽኖች ደግሞ ቤዝድ ኦን መካኒዝም ኦፍ አክሽን ካታጎራይዝ ስናደርጋቸው የመጀመሪያዎቹ የኢንሱሊን ሲንተሲስ እና ሴክሬሽን ኢንክሪዝ የሚያደርጉ ናቸው። እነዚህም ኢንሱሊን ሴክሬታጎጅስ ይባላሉ። እነሱም ሳልፎናይል ዩሪያስ፣ መግሊቲናይድስ እንዲሁም ዳይፔፕታይል ፔፕታይድስ ፎር ኢንሂቢተርስ የሚባሉ ሜዲኬሽኖች ናቸው። ሁለተኛዎቹ ደግሞ የኢንሱሊን ሪሴፕተር ሴንሲቲቪቲ ኢንክሪዝ የሚያደርጉ ሲሆን ኢንሱሊን ሪሴፕተር ሴንሲታይዘርስ ይባላሉ እነሱም ባይጋዋናይድስ እና ታያዞሊድን ዳይኖስ ይባላሉ። ሶስተኛዎቹ ደግሞ ጂአይቲ ትራክት ላይ የግሉኮስ አብዞርፕሽን ሪዲዩስ የሚያደርጉ ሜዲኬሽኖች ናቸው። እነዚህ ሜዲኬሽኖች አልፋ ግሉኮሳይድስ ኢኒቢተርስ ይባላሉ። አራተኛዎቹ ደግሞ የግሉኮስን ሪአብዞርፕሽን ኪድኒ ቱቡ ላይ ሪዲዩስ የሚያደርጉ ሜዲኬሽኖች ናቸው። እነዚህ ሜዲኬሽኖች ሶዲየም ግሉኮስ ኮትራንስፖርተር ቱ ኢኒቢተርስ ይባላሉ። ሌላኛውና ተጨማሪ የምንጠቀመው ኦራል ሃይፖግላይሴሚ ኤጀንት ምንድነው? ዶፓሚን አጎኒስት ናት ነው፣ ፕሮሞክሪፕቲን የሚባል ሜዲኬሽን ይጠቀማል። ይህ ሜዲኬሽን ፕሮሞክሪፕቲን ምንድነው የሚያደርገው? ዶፓሚንቱን ስቲሙሌት በማድረግ አዛ ታይም የኢንሱሊን ሴክሬሽን ኢንክሪዝ የሚያደርግ ሜዲኬሽን ነው። ዲዩቱሲስ ዘርፎር ብለድ ላይ የግሊኮስ ኮንሰንትሬሽን ሪዲስ ያደርጋል ማለት ነው። ናው ሌታስ ሲ ኤች ዋን ባይ ዋን። በፈርስት ዋን ባይጓናይድስ እዚህ ክላስ ውስጥ ደግሞ እንግዲህ ካታጎራይዝድ የሚደረጉት ሚት ፎርሚን እና ፌን ፎርሚን ናቸው። ፌን ፎርሚን እንግዲህ ከገበያ ላይ ወጥቷል። ዛሬ የምንጠቀመው ሚት ፎርሚን ነው። ይህ ሜዲኬሽን እንግዲህ ካርዲዮ ፕሮቴክቲቭ አክቲቪቲ አለው። ኤንድ አልሶ ይህ ሜዲኬሽን ባዮ ትራንስፎርሜሽን አያካሂድም። ዛት ሚንስ ፓረንት ድራግ ሞለኪዩሉ ዊዛውት ዲግራዴሽን በኪድኒ አማካኝነት ኤክስክሬተድ አውት ነው የሚሆነው። ዘ ሞስት ኮመን ሳይድ ኢፌክት ኦፍ ሚት ፎርሚን እንግዲህ ዌይት ሎስ ነው። ክብደትን በጣም ይቀንሳሉ። ማክሲመም እስከ 2550 ሚሊግራም ፐር ዳይ እንግዲህ ይወሰዳል። ዘ ሞስት ኮመን ሳይድ ኢፌክት ዌይት ሎስ አለ ኤንድ አልሶ ላክቲክ

ጀነራሊ ባይጋናይድስ መካኒዝም ኦፍ አክሽን ናቸው ምንድነው ዘ ኢንክሪዝ ዘ ሴንሲቲቪቲ ኦፍ ኢንሱሊን ሪሴፕተር አት ፋት ሊቨር ኤንድ መስል ሴሎች ላይ ኢንክሪዝ በማድረግ ሰው አዚስ ታይም ግሉኮስ አፕቴክን ኢንክሪዝ ማድረግ ነው ዲው ቱ ዚስ ብለድ ግሉኮስ ሌቭል ሪዲዩስ ያደርጋል ዘ ሰከንድ ዋን ሜዲኬሽን ሳልፎናይድ ዩሪያስ እነዚህ ሜዲኬሽኖች መካኒዝም ኦፍ አክሽን ናቸው ምንድነው ሲባል ፓንክሪያቲክ ቤታስ ሴል ላይ ኤቲፒ ሴንሲቲቭ ፖታሽየም ቻናል አለ ይሄንን ኤቲፒ ሴንሲቲቭ ፖታሽየም ቻናል ብሎክ ያደርጉና አዛ ታይም ፓንክሪያቲክ ቤታስ ሴል ዲፖላራይዝ ይሆናል ፓንክሪያቲክ ቤታስ ሴሎች

ጀነሬሽን ሳልፎናይልዩሪያ የሚባሉት ቶልቡታማይድ፣ ክሎፕሮፓማይድ ቶላዛማይድ ናቸው። ሰከንድ ጀነሬሽን ሳልፎናይልዩሪያ የሚባሉት ግሊበን ክላማይድ፣ ግሊክላዛይድ ኤንድ ግላይንፕራይድ የሚባሉ ናቸው። ሜጀር ሳይድ ኢፌክት ኦፍ ሳልፎናይልዩሪያ ዘይ ኢንክሪዝ ዌት ነው፣ ዌት ጌን ያመጣሉ። ኤንድ ዘ ሰከንድ ዋን ሃይፐርኢንሱሊኒሚያ፣ የኢንሱሊን ኮንሰንትሬሽን ብለድ ላይ በጣም ይጨምራል። ዲዩ ቱ ዚስ ሃይፖግላይሴሚያ ያመጣል። ሳልፎናይልዩሪያ ለነማን ኮንትራኢንዲኬትድ ናቸው ሲባል ለታይፕ ዋን ዲያቢቲስ ፔሸንቶች

ኮንትራኢንዲኬተር ናቸው። ዘሰር ሉዋንስ ግሊናይድስ ወይም ሜግሊቲናይድስ የሚባሉ ሜዲኬሽኖች ናቸው። እነዚህ ሜዲኬሽኖች ዘ አር ሴፍ ናቸው ፎር ግሉኮስ 6 ፎስፌት ዲሃይድሮጂነስ ዴፊሽንሲ ላለባቸው ፔሽንቶች በጣም ሴፍ ናቸው። መካኒዝሙ ፋክሽናቸው ላይክ ሳልፎናይድ ዩሪያ ዘ ኢንክሪስ ዘ ኢንሱሊን ሪሊዝም። ሜት ግሊናይድስ የሚባሉ ሜዲኬሽኖች ሜት ግሊናይድ እና ራፓ ግሊናይድ የሚባሉ ሜዲኬሽኖች ናቸው። እነዚህ ሜዲኬሽኖች እንግዲህ ፖስት ብራንዲያል ግሉኮስ ሬጉሌተርስ በመባል ይታወቃሉ። ራፒድ ኦንሴት ኤንድ ሾርት ዲሬሽን ፋክሽን አንላቸው። በባለፈው እንዳየነው እንግዲህ ምግብ እንደተመገብ ወዲያውኑ የግሉኮስ ሌብል ብለድ ላይ በጣም ይጨምራል። ዩቱዝ አዛት ታይም ኢንሱሊን ሪሊዝ ይደረጋል ብለናል። ሶ እነዚህ ሜዲኬሽኖች ልክ ያንን ነው የሚያደርጉት። ምግብ እንደተመገብ ወዲያውኑ የኢንሱሊን ሳይክሬሽን ኢንክሬዝ ነው የሚያደርጉት። እነዚህ ሜዲኬሽኖች እንግዲህ ከሌሎች ሜዲኬሽኖች ጋር ኮምባይን አድርገን ስንሰጥ በጣም ኢፌክቲቭነታቸው ይጨምራል። ነገር ግን ይህም የሆነው ከቲያዞሊዲንዳዮንስ እና ከባይጋዋናይድስ ጋር ቢሆን በጣም ተመራጭ ነው። ነገር ግን እነዚህ ሜዲኬሽኖች ከሳልፎናይል ዩሪያ ጋር ኮምባይን አድርገን ብንሰጣቸው ኢፌክቲቭነታቸው አይጨምርም። ዋይ ሲባል ቢኮዝ ሳልፎናይል ዩሪያ እና እነዚህ ሜግሊቲናይዶች ዘሴም ሪሴፕተር ስላላቸው። ዘሞስት ኮመን ሳይድ ኢፌክት ኦፍ ሜግሊቲናይድስ ዌት ጌን ኤንድ ኦልሶ ሃይፖግላይሴሚክ ሳይድ ኢፌክት አላቸው።